ሰላም ሰላም ሰላም እንደምን አላችሁልኝ? አሰላም አለይኩም ያጀማ እንዴት ናችሁ? ሰላም ናችሁ ወይ? የጌታ ኢየሱስ ክርስቶስ ሰላም ከያላችሁበት ይድረሳችሁ በማለት በዛሬው ዕለት አንድ ተረጎምላችኋለሁ። ምክንያቱም በአረብ አገር ያለው በቱኒዚያ ያለው በግብፅ ያለው በሳውዲ ያለው በኩዌት ያለው በባህሬን ያለው በጠለይ ሴቱ እስልምናን ጥሎት እየነጎደ ነው ያለው። እስልምናን ጥሎት ወደ ኢየሱስ እየሄደ የኢየሱስ ክርስቶስ ብርሃን እየበራለት ያለው ዘመን የሚያስገርም የቲክቶክ ዘመን ነው። እግዚአብሔር ስሙ ይክበር። ብዙዎች እየዳኑ ነው ያሉ። ፊተኞች ኋለኞች፣ ኋለኞች ፊተኞች። የምዕራቡ ዓለም ክርስቶስን ሲጥልና ሲያጣጥል ሲሳደብ እያለቀሰ፣ የሳውዲ የኩዌት የባህሬን የአረብ ሀገር ደግሞ ወደ ክርስቶስ ይመጣል። ጌታ ኢየሱስ ልባቸውን እያበራ ነው። ስለዚህ ሃይማኖተኞች የሆናችሁ ወው ስሙ፣ ስሙ፣ ስሙ! ኢየሱስ መድኃኒት ነው። የዛሬው ይህ ፕሮግራም የምታዩት አንዲት የሳውዲ አረቢያዊት ገርል ወጣት ልጅ እስልምናን ጥላ እንዴት ጥላ እንደሄደች ትነግረናለች። ይችላል አረሱ ማለት ነው። ሳውዲ አረቢያዊቱ ወጣት እስልምናን እንዴት ጥላ እንደሄደች ትነግረናለች ይላል። ስለዚህ ልትሰሙ ዝግጁ ናችሁ? እንዴት እንዴትስ? የአላህን ሃይማኖት የነቢዩን ቦታ ጥቁር ድንጋይ ካለበት የካባ ከነገሰበት የነቢዩ መቃብር ከሚገኝበት የአላህ ከተገለጠበት የአላህ ከተማ የአላህ ቤት ከሚገኝበት ያንን ጥላ ወደ ወዴት ልትሄድ ምን ልታረግ እንዴት እንቀጥላለን? ከፋፍዬ ነው ረጅም ስለሆነ ከፋፍዬ አቀርብላችኋለሁ። ጀ በተለያየ ቦታ በተለያየ ዓለም ክፍል ሆናችሁ የምትከታተሉን ወንድሞችና እህቶች ወገኖች በዚህ አዲስ ዛሬ ደግሞ አዲስ በሆነ ኤፒሶድ ወይም ፕሮግራም ይጀላችሁ ቀርብ ያለው ነው የሚለው ፈታትን ስዑዲያ ተቁል ከሊማት ዐን ትርኪሃ ልልእስላም አንዲት ሳውዲ አረቢያዊት ወጣት እስልምናን እንዴት ጥላ እንደሄደች ከእስልምና እንዴት እንደወጣች ትነግረናለች። ማ ረጅቱ

የወጣቷ ልጅ ስም ፋይዛል የነገስታት ስም ነው። የአረብ የአረብ ነገስ ፋይዛል ሙጣኻሪ ተብላ ትጠራለች። ሳውዲ አረቢያዊት ማን ትባላለች? ፋይዛል ሙጣኻሪ ተብላ የምትጠራ ናት። ለደይና መርያም ዕቴባ ኩወይቲያ ሁናከ አኽሪን አይዳን በዚህም ወቅት ባጠገባችን ያሉ መሬም ኩዌታዊቱ እና ብዙዎች ሌሎች አብረውን አሉ ይላል። ማለት ወደ ክርስቶስ የመጡት ማለት ነው። ከኩዌት እና ከሌላ ቦታም ወደ የህታ ኢየሱስ የመጡት ከእኛ እዚህ አብረውኝ አሉ ይላል። እስማዑ ማ ቃለት አልፈታት ከረሽቱ ምን አልእስላም ስሟት እቺ የሳውዲ ወጣት የምትናገረው ለምን ነው ስላምናን ጥላ የወጣች? ስሟት፣ አድምጧት ሊአኒ ለስቱ ዑራ በል ፈውራ እኔ እስልምናን ጥዬ የወጣሁበት ምክንያት አረብ እንዲሁ ዝም ያልኩ ሳይሆን አመፀኛ አብዮታዊ በመሆኔ ነው። አልቀበልም ብዬ ማለት በስልምና ላይ አምጭ ሚን ልእስላም ሊአኒ ካሚለቱ ልዓቅል ወሸሃዳ

ውሻና ውሻና አህያ ከውሻና አህያ ጋር እኩል ሁኜ የሰውነን እንትን የሰውነን ጸሎት አላበላሽም። የማበላሽ ሳልሆን የአባቴ ሴት ልጅ የተወደድኩ ልጅ፣ የወንድሜ እህት የተወደድኩ እህት፣ የልጄ እናት የተወደድኩ፣ የባሌን የምወድ እንጂ አላህ እንደሚለኝ የሰውነን እንትን ጸሎት የሚያበላሽ

አልቀበልም የአንድ ወንድ የአንድ ወንድ ሚስት አንድ ሚስት ነኝ አራቱን አልቀበልም አራት ወይም ምናምን የሚለውን ያለሀን አልቀበልም ለዚህ ነው እስልምናን ጥየ ወጣ አተዓዱድ ወዘዋጅ ልምትዓ ከእነኒ ውዓ አን ለቃዱራት አልረጃል እኔ በሙጣ መሬጅ ለወንድ ለወንድ ወንድ ደስታ የቆሻሻ ወንድ ደስታ ዕቃ አይደለሁም፣ ለመሆን ፈቃደኛ አይደለሁም። በሙጣ መሬጅ ዝም ብለው በሴክስ በሶስት በአራት ሰዓት አላ የሙጣ መሬጅ በዛ ያን ተቀብዬ የወንድ ልጅ ንትን የሴክስ እንትን ማያ መደሸቻ የመሆን ዕቃ የቆሻሻ ዕቃ አይደለሁም። አንድ ሴት አንድ ወንድ ነኝ ብዬ ማምን ነኝ።

በእግዚአብሔር አምሳል በእግዚአብሔር ምሳሌ እንጂ ነቢዩ ወይም አላህ እንደሚለው በሰይጣን ምሳሌ የተፈጠርኩ አይደለሁም። በሰራዊት ጌታ በእግዚአብሔር ምሳሌ ነው የተፈጠርኩት ትላለች። ዋው እስልምና፣ ዋው እስልምና! እንዴት ነው ባካችሁ? እስልምና እንዲህ ነው እንዴ? በጣም ያስገርማል፣ ያስገርማል። እነዚህ ምልክ እና አሁን የገለጽኩላችሁም ሌሎችም አሉ። ገና ቀጥላለሁ። ሴቶች እስልምናን የለቀቀችበት እስልምናን ጥላ የወጣችበት አይን ላፈር ብላ አላህን ክዳ ሳውዲን ክዳ ያለህን ቦታ ሁሉን እስልምናን ክዳ ወደ ኢየሱስ ክርስቶስ ወደ ቀጣይ ሲጨርስ እንትንላችኋለሁ። እንዴት ብላ ክርስቲያን ወንድ እንዳገባችና በክርስቲያን አገር ክርስቲያን ሁና በደስታ እንደኖረች ወይዘሪት ፋይዛል ትነግረናለች። ሳውዲን አያሳየኝ አያስረግጠኝ ያላህን ቦታና ስም አያስጠራኝ በማለት በክርስቶስ ድና ተፈውሳ የዘላለም ህይወትን አግኝታለች። እሷን ብቻም አይደሉም። እነ የኩዌቶ መሪም ከኩዌት የመጣችውና ሌሎችም በክርስቶስ ብርሃን ይበራላቸው እንዲሁ ወደ ክርስቶስ ወደ ክርስቶስ ወደ ክርስቶስ መጣዋል። እናንተስ ወገኖች ኢትዮጵያውያን ኢትዮጵያውያን፣ ሳውዲ ማንም እኮ ሙስሊም አይመጣም? እየገረፈ እየጎረፈ ነው ያለው፣ እየጎረፈ ነው ያለው ወደ ክርስቶስ እየመጣ ነው ያለ። የክርስቶስ ብርሃን እየዳ እየበራለት ነው ያለ እስልምና ሐሰት እንደሆነ ብርሃን እንደማይገኝበት ገና በዚሁ ፕሮግራም እገልጽላችኋለሁ። እስልምና የጨለማ ሃይማኖት እንደሆነ ብዙ እየተረዳ እውነት መንግስት